የስሙ ትርጓሜ ንብ የሆነ ንብ የማይቀስመው አበባ እንደሌለ ሁሉ ከእርሱም ከመጻሕፍት የማይጠቅሰው፣ የማይቀስመው የሌለ በዚህ ተግባሩ አሁንም ድረስ ቤተ ክርስቲያን እንጠቀምበ በንጉሰ ነገስቱ ክርስቶስ አደባባይ በቤተ ክርስቲያን ሲሰማ መላእክትን ሰውንና እንስሳትን ደስ የሚያሰኝ ዜማን የደረሰ የዜማ አባት የሆነ የቅዱስ ያሬድ ታሪክ እንሆ። ቅዱስ ያሬድ ሀገረ ትውልዱ ከካህናተ አክሱም ወገን ይሆናል አባቱ አብዩድ ወይም ይስሐቅ እናቱ ክርስቲና ወይ ታክሊያ ይባላሉ። እርሱም በሚያዝያ አምስት ቀን በ505 ዓመተ ምሕረት በአክሱም ከተማ ተወለደ። ቅዱስ ያሬድ በተወለደ በሰባት ዓመቱ አባቱ ይስሐቅ ሞተ። በዚህም እናቱ አባቱ ስለሞተበት ትምህርት ቤት ለማስገባት ወደ አጎቱ መምህር ጌዲዮን ጋር ወሰደችው። አባ ጌዲዮንም በአክሱም ቤተ ጉባኤ መምህር ነበሩ። ያሬድም ያኔ በትምህርቱ የሚያሰ የሚያሳየው ውጤት ደካማ ስለነበረ ከሌሎች ሕፃናት ጋር ሊወዳደር አልቻለም። አጎቱ ጌዴዎንም ይቆጣውና ይቆጣጠረው ነበረ። ይህንም መታገስ ተስኖ ተስፋ ቆርጦ ከአክሱም ከተማ ወጥቶ ወደ እናቱ መንደር ማይኪራህ ወደምትባል ቦታ ሄዶ ተደበቀ። ያም ቦታ የቀዳማዊ ምኒልክ መቃብር ቦታ ነው። ቅዱስ ያሬድም ወደ አንዲት ዛፍ ተጠግቶ አርፎ እያለ አንዲት ትል የዛፍ ፍሬ ለመብላት ዛፍ ላይ ለመውጣት ስድስት ጊዜ ሲወጣና ሲወርድ ከቆየ በኋላ በሰባተኛው ከዛፍ ላይ ወጥቶ የዛፉን ፍሬ ሲበላ አየ። ቅዱስ ያሬድም ትሉ ተስፋ ሳይቆርጥ በከፍተኛ ትጋት ከዓላማው ሳይናወጥ ከብዙ ድካምና ጥረት በኋላ ያሰበው እንደተፈጸመለት ተመልክቶ ሰውነቴ ሆይ ግርፋትን ለምን አታገስም? መከራንስ ለምን አትቀበልም? ብሎ ሰውነቱን ከገሰጸ በኋላ ጀምሮ ተመልሶ አባቴ ሆይ ይቅርታን አድርግልኝ እንደ ቀድሞ አስተምረኝ አለው፤ ትምህርቱንም ቀጠለ፤ ጥበብም ተገለጸለት። ቅዱስ ያሬድ ወደ አክሱም ጽዮን ቤተ ክርስቲያን አዘውትሮ እየሄደ ጥበብና እውቀትን እንዲገልጽለት የጌታዬ እናቱ እመቤቴ ሆይ ዓይነ ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ ይጸልይ ነበረ። ከዚያም በአንድ ቀን መቶ ሃምሳ መዝሙረ ዳዊት፣ መኃልየ ነቢያትን፣ መኃልይ መኃልየ ዘሰሎሞንና ትርጓሜ መጻሕፍት ብሉያትና ሐዲሳትን አወቀ። ያሬድ የስሙ ትርጓሜ ብዙ ነው። ከብዙ በጥቂቱ ያሬድ ማለት ራእየ ምስጢር፣ ነዳሬ ኅቡአት ማለት ነው። የመላእክት ምስጢራትን የነበሩትን ጸዋተ ዜማ አምልቶ አስፍቶ ተናግሯልና። ያሬድ ማለት እርደት፣ ወሪድ፣ መውረድ ማለት ነው። ቅዱስ ያሬድ ሰማያዊውን ልዩ ጣዕመ ዜማ ወደ ኢትዮጵያ አውርዷልና። ያሬድ ማለት ንብ ማለት ነው። ንብ የማይቀስመው አበባ እንደሌለ ሁሉ ቅዱስ ያሬድም ከመጻሕፍት የማይጠቅሰው፣ የማይቀስመው የለምና። የቅዱስ ያሬድ የዜማ አይነቶች ሶስት ናቸው። እነርሱም ግዕዝ፣ እዝል፣ አራራይ በመባል ይጠራሉ። የዜማዎቹ ሶስትነት የሚስጥረ ስላሴ ምሳሌ ሲሆን ለአንድ አገልግሎት ወይም ምስጋና መዋላቸው ደግሞ የስላሴን አንድነት ያስረዳል። አምስት የዜማ መጽሐፍትንም ደርሷል። ይኸውም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋስት ይባላሉ። ርእሰ ደብር ጥዑመ ልሳን ካሣ ቅዱስ ያሬድ ሙራደ ቃል በተባለ ቦታ ሆኖ ድምፁን ከፍ አድርጎ ሲያዜም ንጉ ቅዱስ አፄ ገብረ መስቀል ከነ ሰራዊቶቻቸው ንግስቲቱ ከነ ደንገ ጡሮቿ፣ መሳፍንቱ፣ መኳንንቱ፣ ሊቃውንቱና ካህናቱ እየመጡ ያዳምጡት ነበረ። ከእለታት በአንድ ቀን ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማ ዝማሜ እየደረሰ እያለ ንጉስ አፄ ገብረ መስቀል ተገኝቶ ነበረ። በዜማው ተመስጦ አይን አይኑን እያዩ እንደ እርሱ እዘምማለሁ ብለው በያዙት የብረት ዘንግ ሳያውቁ ቅዱስ ያሬድ እግር ላይ ቸከሉበት። ሁለቱም በተመስጦ ስለነበ የነበሩ የሆነውን ነገር አላስተዋሉትም ነበረ። ዜማው አብቅቶ ሁለቱም ከተመስጧቸው ሲነቁ የቅዱስ ያሬድ እግር ዘንጋቸው ተሰክቶበት ብዙ ደም ፈሶት ነበረ። ንጉሱም ደንግጦ እጅግም አዝነው ደምህን አፍስሻለሁና የምትፈልገውን ማንኛውም ነገር ጠይቀኝ እሰጠሃለሁ ሲሉ ቃል ገቡለት። ቅዱስ ያሬድም የምለምነው አንድ ነገር እርሱም እስካሁን እዚያ የፈቀደልኝ መሰረት በዚህ ከተማ ከእርሱ ጋር ቆይቻለሁ፣ ብዙ ደቀ መዛሙርትም ተክቻለሁ። ከእንግዲህ በኋላ የቀረኝን ዘመን በጸሎትና በት ልንና መኖር እንድችል ከተማው እራፍ ላለ ቦታ ሄጄ ፈጣሪ ለማገልገል ፈልጋለሁ ብሎ የንጉሱን ፍቃድ ጠየቀ። አፄ ገብረ መስቀልም የቅዱስ ያሬድን ቃል ሰምቶ በያዝሙ በገቡለት ቃል መሰረት ፈቀዱለት። ከዚያም ብዙውን በደቡብ አቅጣጫ ወደ ሰሜን ተራሮች አደረገ ምናኔ ደብረ ሐዊ በተባለ ተራራ ላይ ብዙ አመታትን ካሳለፈ በኋላ ግንቦት 11 ቀን በ571 ዓ ም ተሰወረ። የቅዱስ ያሬድ በረከት ከሁላችን ጋር ይሁን። አሚን።